ይህ ዘተናዎቹ የኦሮምኛ ፈርጥ የሆነው በጣም በዘመናዊ ስራዎቹ ብዙ የሚነገርለት በብዙሃን ዘንድ ተወዳጅነት ያተረፈው ከድር መርቱ ከድር መርቱ በጣም በሚደንቅ ሁኔታ የሚገርም ብቃቱን ያሳየ በተለይ የህንድ ዘፈንን ሬሚክስ አድርጎ በኦሮምኛ የሻሩክ ካን ዘፈንን የዘፈነ እጅግ አስገራሚና ምርጥ ድምፃዊ እንደሆነ የታወቀ ነው። በስደት ከባህር ማዶ እንዳለም የወጡት መረጃዎች ያሳያሉ። ታዲያ ዛሬ የተሰማ እጅግ አሳዛኝ ታሞ ሆስፒታል እንደገባ የደረሱን መረጃዎች ያሳያሉ። ከድር መርቱን ለማሳከም ከፍተኛ ርብርብ እያደረጉ እንደሚገኙ ጭምርም ነው። ለእሱ እርዳታም እያሰባሰቡ እንደሚገኙ ጭምርም ነው። ትውልደ ኢትዮጵያውያን እጅግ አሳዛኝ ነው። ከድር መርቱ በጣም ድንቅ ድምፃዊ እንደሆነ በርካቶች ይገልጹታል። በቲክቶክ ፕላትፎርም ላይም እየመጣ አንዳንዴ እያዝናና አንዳንዴ ደግሞም ሀሳቦችን እያስተላለፈም በቅርቡ ሚዲያ ላይ ነበር። እስካሁን ድረስ ምን ባልተጠበቀ ጊዜና ሰዓት በጣም በሚያሳዝን ሁኔታ ሕክምና ላይ እንደሆነ እንደሚገኝ ጭምርም ነው የደረሱን መረጃዎች የሚያሳዩት። ፈጣሪ ጨርሶ እንዲምረው ከሚዲያችን ምኞታችንን እንገልጻለን። ሚኪነኝ ከሚኪታ ፖረንፎ ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ አግኘው። ሰላም ቆዩልኝ።